ወንድማችን አንተንም በጣም ነው የምንወድ። እንዳይከፋ ብለች የማይከፋው ማን እያለች ማይ ብሮዘር

ሰላም፣ እንዴት ናችሁ? እንኳን ደስ አላችሁ። ሰላምሊመሽ አለሁ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ደህና ነሽ? ሃይሚ የኔ ቆንጆ፣ እንዴት ነሽ?

ትንሽ ጉንፋን ይዞኛል ይቅርታ በዚህ አጋጣሚ ድምፅህ ትክክል አይደለም እና እንድትናቸው እንኳን ደስ አላቸው ፍጹም አዲስ ብራዘር ደህና ነህ ሃይሚ ወይ እንዴት ነሽ የአረቱ ልጆች እናት ደህና ነሽ እንዴት ነው የአረቱ ልጆች

ይፈትሻል። ለማንኛውም ማለት ነው አንዴ እዚህ ጋር ማውራት ፈልጎ ነገር ቡራ ማለት ነው ውጭ ላይ ብዙ ሰዎች ማግባት ፈልጋልና ዩዘርና መስዬን አስከባቸው ማለት ነው። እዚህ ጋር ያላችሁ ልጆች እያወራቸው እያወራቸው ቦታ ብትለቁ ደስ ይለኛል እና ሁላችሁም አውሩና ቦታ ልቀቁ ልጆች አውሩ እና ብዙዎች ስላሉ ደስ ይለኛል እንደ

ማሲን አስከባት ማሲን ደግሞ ዩዘርን ነው። ሞደሬተር አስገቡ። ሰው አስገቡ። አዘንጀር አዎ መሽጉ መቸም ወደ ኋላ ያለም ሁሉ ጊዜ ወደፊት ነው። ሀይ ሚዬ ሁለት መቶ ሺ አስገቧት በቅርብ ደግሞ ማለት ነው። በጣም ብዙ ሰብራይዝ አላ ብዙ ሀይሚዬ አስር ሞዲሬተር ሰው እያስገባ እያወረዳችሁ። ሃይሚ የኔ ቆንጆ ወድሻለሁ፣ ሁላችን ወዳችኋለሁ። እንኳን ደስ አላቸው፣ እንኳን ደስ አለን። የኔ ወድሽ፣ የኔ ልዕልት፣ በጣም ነው የምወድሽ። ሁላችሁ የጨረቃ ፋሚሎች በሙሉ ወዳቸዋለ፣ ሁላችሁንም አላፍ ፋይንካችሁ። ሁሌም ከፍ በሉልን። መልካም አዳር ሰላምናችሁ። ደህና ናችሁ? እና እንኳን ደስ አላችሁ። ደህና ነኝ። እንዴት ናችሁ? ደህና ናቸው። ደህና ነኝ። እና በጣም ነው የምወዳችሁ። ሃይሚ ስስቴ ዘወትር ሃይሚ የኔ ምን ባላችሁ ቃላት ያጥረኛል። ወላይ በጣም ነው ወደዳችሁ፣ በጣም ነው ማከብራችሁ። ከክፉ ነገር ፈጣሪ ጠብቃችሁ፣ ሰላማችሁን ብዝት ይበልልኝ እና ደህና ደሩልኝ። ማይብሮ ሰላም ልበልሽ። እዚያ ጋጠሪ የተመታሽ አለሽ